ሰላም እንዴት ናችሁ? የሰላም ቲዩ ቤተሰቦች እና ተከታታዮች በዛሬ ትምህርታችን ችላችን የመጣውት ሁለት የአማርኛ ፊደላቶች ይሆናሉ። በቀና በተባሉ የአማርኛ ፊደላቶች ከና ቤተሰቦቻቸው በእያንዳንዳቸው ቃላት እየመሰረት ነን። በአማርኛም በእንግሊዝኛም በሁለቱም እናያለን ማለት ነው። ቀጥታ ወደ ትምህርታችን እንገባለን። መጀመሪያ እነሱ አስቆጥራቸዋለሁ ፊደላቶቹን ከዛ ደግሞ በእንግሊዘኛ እንዴት ነው የምንቀይር፣ ከዛ ቃላት ምስረታ በዛ መንገድ ነው ምንማረው። በጣም ባሪሽ መንገድ ነው ይችላቸው የመጣውት ያለ ሁላችሁም እስከ መጨረሻው ጀማሪ የሆናችሁ ስፔሻሊ ተማሪዎች መከታተል ይኖርባቸዋል ማለት ነው። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ ቆ ኦኬ። ስለዚህ ቀ የምትባለው የአማርኛ ፊደል በእንግሊዝኛ ስንተካት ኬኢ ነው። ኬኢ በዛው ኬኢ እንደ ከም ይነበባል፣ እንደ ቀም ይነበባል። በሁለቱ ማንበብ ትችላላችሁ ማለት ነው። ስለዚህ ኬኢ እንላለን፣ ቀ ስንል። ቁ ስንል ኬዩ እንላለን። ቂ ስንል ቂ ስንል ኬአይ እንላለን። ቃ ስንል ቃ ስንል ኬኤ እንላለን ቄ ስንል ኬኢ እናደርጋለን። ቅ ስንል ኬ ብቻዋ እናደርጋለን ማለት ነው። ቀጣይ ደግሞ መጨረሻዋ ቆ፣ ቆ በምንልበት ሰዓት ኬ ኦ። ልክ ከአሁን በፊትም እንደሰራውላችሁ ቪዲዮ የመጀመሪያ ኮንሶናንቶች ይለያያሉ። ከዛ ውጭ ግን ቫውሎቹ እንዳልባለበት ይቀመጣሉ ማለት ነው። ኢ መጀመሪያ ላይ፣ ዩ ሁለተኛ፣ አይ ሶስተኛ፣ ኤ አራተኛ አምስተኛ ኢ ወይም አይ ኢ ሁለቱንም መጠቀም ትችላላችሁ። ከዛ ስድስተኛ ቫውላ የለንም አንጠቀምም። መጨረሻ ላይ ቆ ስንል ኦ የሚለውን ሌተር እንጠቀማለን፣ ወይም ቫውል ሌተር ማለት ነው። ስለዚህ ቀጣይ ደግሞ በ የሚለው በ ቡ ቢ ባ ቤ ብ ቦ በ በምንልበት ሰት ቢኢ ነው። ቢ ቡ በምንልበት ሰት ቢዩ ቢዩ። ቢ በምንል ሰት ቢአይ ቢአይ። ባ በምንል ሰት ቢኤ ቢኤ። ቤ በምንል ሰት ደግሞ ቢኢ። ቢ ብ ስንል ቢ ብቻዋን። ቦ ስንል ቢ ኦ የሚል በእንግሊዘኛው በዚህ እንጽፈዋለን ማለት ነው። ስለዚህ ከዚህ ላይ እንደምታያቸው ቀስንል ኬኤ ያደለ ያደረግነው ከዚህ ደግሞ ቢ ኢ ይሆናል ማለት ነው። ቅድም እንዳልኳቸው ኢ አይቀየርም። ከዛ ዩ ሁለተኛ ላይ ቫውሎቹ አይቀየሩም። በእንግሊዘኛ ለምትማሩ ይህ አሁን አማርኛ ችላችሁ እንግሊዘኛ ለመማር የምትፈልጉ ልጆች በጣም ወሳኝ ስለሆነ ነው ማለት ነው። ስለዚህ ሶስተኛ ላይ ያሉት አይ አይ ከዚህም አይ አለ። አራተኛ ላይ ኤ አለ፣ ከዚህም ኤ አለ። አምስተኛ ኢ አለ፣ ከዚህኛውም ኢ አለ። ከዚህኛው ስድስተኛው ላይ ምንም አይነት አናባቢ የለም። ከሁለቱም መጨረሻ ላይ ኦ አለ፣ ከዚህኛው ከዚህኛውም ኦ አለ ማለት ነው። ኦኬ አሁን ደግሞ ወደ የት እንሄዳለን? ቃላቶችን ምስረታ አሁን ከዚህ ላይ እንደምታዩት በቀይ ከለር ያደረኩት የአማርኛ ቃላት ነው። ከዛ ወደ እንግሊዘኛ በምንቀይርበት ሰዓት እንዴት እናነበዋለን ማለት ነው። ይሄኛው የሚለው ቀበሮ፣ ቀበሮ፣ ቀበሮ ነው የሚለው። ቀበሮ ብለን ስንጽፍ ቀ ማለት ኬኢ ብለናል። በ ስንል ደግሞ ቢኢ ብለናል። ከዛ ሮ ስንል አርኦ ቀጣይ፣ ቁራ ቁራ በምንል ሰዓት ደግሞ ኬዩ እንደ ቁ እናነባለን። ራ አርኤ፣ አርኤ እንጽፋለን ማለት ነው። ከዛ ቂጣ ቂጣ፣ ቂ ማለት ኬአይ ኬአይ ይሆናል። ጣ ስንል ደግሞ ቲኤ፣ ኪታ ብለንም እናነባለን፣ ቂጣ ብለን ማንበብ እንችላለን። ምክንያቱም ቲኤ እንደ ጠ እንደ ጠ ቤተሰብ እንደ ተ ቤተሰብ እንደ ሁለቱም ማንበብ ስለሚቻል ማለት ነው። ከዚህ ላይ ምን ይላል? ቃ ና ቃና፣ ኬኤ እንደ ቃ፣ ኤንኤ እንደ ና። ስለዚህ በአንድ ላይ ቃና ብለን እናነባለን ማለት ነው። ቄራ ቄራ ቄራ ቄ ስንል ኬአኤኬኢ ራ ስንል አርኤ አርኤ በአንድ ላይ ጨራ ይላል ማለት ነው። እዚህ ላይ በአማርኛ የጻፍ ነው ቅናት። ይህን ደግሞ ወደ እንግሊዝ ስንቀይር ቅ ኬ ብቻዋን ና ኤንኤ ት ት ቲ ብቻዋን በዚህ ልክ እንጽፋለን ማለት ነው። ከዛ መጨረሻ ላይ ቆላ ቆላ፣ በአማርኛ ላይ ይው ቆላ ብለን ስንጽፍ ይህን ይመስላል። ቆ ስንል ኬ ኦ ነው ላ ስንል ኤልኤ ነው። ስለዚህ ይህን ይመስላል ማለት ነው። ኦኬ ቀጣይ የበቤተሰብ ቃል ስንመሰረት በ በሚለው ስንመሰረት እዚህ ላይ በሬ በ በሬ በሬ። ስለዚህ በሬ ለማለት ቢኢ እንደ በ አርኢ እንደ ረ ወይም እንደ ሬ፣ በሬ ለሁለቱም ይነበባል ማለት ነው። ከዛ ቡ ቡና ቡና ቡና ስንል ቡ ማለት ቢዩ ነው። ና ስንል ኤንኤ። በአንድ ላይ ቡና ብለን እናነባለን ማለት ነው። ከዛ ቢላ ቢላ ቢላ ቢላ ማለት ቢ ስንል ቢአይ ቢአይ። ላ ስንል ኤልኤ። በአንድ ላይ ቢላ፣ በዚህ ልክ እናነባለን ማለት ነው። ሁላችሁም እዚህ ላይ ጀማሪ የሆናችሁ ልጆች እየጻፋችሁ በደብተራችሁ ሁሌም እንደብላችሁ መጽሐፍ ይኖርባቸዋል ማለት ነው፣ እንዳይረሳቸው። ከዛ ደግሞ የእጅ ጽሑፋችሁ በደምብ አሪፍ እንዲሆን ቆንጆ እንዲሆን ሁሌም የምለቃቸውን በተከታታይ እየጻፋችሁ ቴሌግራም ላይ ላኩልኝ። ብዙ ልጆች የላካችሁ እንዲህ ነው፣ አሪፍ ነው፣ ቆንጆ ነው። በጣም አሪፍ ላይ ናችሁ፣ በርቱ። አሪፍ ጽሑፍ ነው ያላችሁ። ያልጻፋችሁ ወይም የማትልኩ ልጆች ደግሞ ከዚህ ጋር እያያችሁ እየጻፋችሁ ቴሌግራም ላይ ለቀቁልኝ እኔ አይላቸዋለሁ ስህተታችሁን እዛ ላይ አርምላቸዋለሁ ማለት ነው። ኦኬ ቀጣይ ባ በሚለው ባቢ ባቢ ባቢ ባ ማለት ቢኤ ሲሆን ቢ ስንል ቢአይ በአንድ ላይ ይኸኛው ባቢ ባቢ ብለን እንጽፋለን። ቤ ቤት ቤት ቤ ስንል ቢኢ ት ስንል ት ቲ ብቻ ብቃት ብቃት ስንል ብ ማለት ቢ ብቻዋን ትሆንና ቃ በምንልበት ሰዓት ቃ፣ ት ስንል ቲ ብቻዋን እንጽፋለን። በአንድ ላይ ብቃት ብቃት ብለን በዚህ ልክ እንጽፋለን ማለት ነው። ከዚህ ቦታ ቦታ ቦታ ቦታ ስንል ቦ ማለት ቢኦ ነው። ቢኦ ታ ስንል ቲኤ ቲኤ በአንድ ላይ ቦታ ቦታ ይህን ይመስላል ማለት ነው። በመጨረሻ አንድ እናነባቸዋለን። ቀ ቀበሮ ቀበሮ፣ ቁ ቁራ ቁራ፣ ቂ ቂጣ ቂጣ ቃ ቃና ቃና ቄ ቄራ ቄራ ቅ ቅናት ቅናት ቆ ቆላ ቆላ። ኦኬ በ በሬ በሬ ቡ ቡና ቡና ቢ ቢላ ቢላ ባ ባቢ ባቢ ቤ ቤት ቤት ብ ብቃት ብቃት ቦ ቦታ ቦታ። እሺ ቤተሰቦች፣ የዛሬ ትምህርታችን ይመስላል። ከወደዳችሁት ከወደዳችሁትና ብዙ ነገር አስተምሮኛል ያስተምረኛል፣ ብላችሁ የምታስብ ከሆነ ሰብስክራይብ እና ላይክ በማድረግ ቪዲዮውን ለሌሎች እንዲደርስ መተባበር ትችላላችሁ። ከዚህ ላይ ደግሞ ጊዜ የለኝም እና በግል መማር እፈልጋለሁ፣ በአጭር ጊዜ ውስጥ ማወቅና መማር እፈልጋለሁ ለምትሉ፣ ከዚህ ላይ ከስር ላይ በማስቀምጥላችሁ ስልክ እየደወላችሁ ኢሞ፣ ቴሌግራም፣ ዋትሳፕ በሚመቻችሁ ፕላትፎርም እኔ ጋር ማግኘት ትችላላችሁ እኔን ማግኘት ትችላላችሁ እና በአጭር ጊዜ ውስጥ በአንድ ወር በሁለት ወር አጭር ጊዜ ውስጥ በደንብ ቁመው ትችላላችሁ ከእኛ ጋር